ስለ ባህር በር መነጋገር እንደ ነውር የሚቆጠርበት በቅርቡ የኩስ ምንና ዘመን በሚል አዲኩዌትሊ የተገለጸው ዘመንን ተሻግረን ኢትዮጵያ የቀይ ባህር ታሪካዊ፣ ተፈጥሯዊ፣ ዲሞግራፊያዊ እና ሕጋዊ ባለቤትነት እንዳላት ታምኖ ወደ ቀይ ባህር መመለስ አለባት እያልን የዛሬውን የመሰለ የውይይት መድረክ ወደምናዘጋጅበት ዘመን በመድረሳችን እና የዚህ ታሪክ ሰሪ ትውልድ አካል በመሆናችን በድጋሚ እንኳን ደስ ያለን ለማለት እወዳለሁ። ኢትዮጵያ የረጅም ዘመን ታሪክ እና ስልጣኔ ባለቤት፣ ነፃነቷን እና ሉዓላዊነቷን አስጠብቃ የኖረች የአፍሪካውያንና የጥቁር ህዝቦች የነፃነት ቀንዲል ከራስ ዳሽን እስከ ደንከል ስምጥ ሸለቆ ልዩ ጂኦግራፊያዊና የተፈጥሮ መስህብ ያላት በአባይ ሸለቆና ቀይ ባህር የተከበበች የአፍሪካ ቀንድ እምብርት እና አስኳል የሉሲ ወይም ድንቅነሽ የሰው ዘር መገኛ ምድረ ቀደምት ሀገር ናት በእነዚህ ሀብቶቻችን ውስጥ ትናንታችን ዛሬያችን እና ነጋችንን በመበየን ትናንታችንን ዛሬያችንን እና ነጋችንን በመበየን አባይ እና ቀይ ባሕር ጎልተው ይታያሉ። ክቡራትና ክቡራን፣ ረጅሙ ታሪካችን እንደሚያስረዳን የኢትዮጵያ ህልውና ሉዓላዊነትና ሁለንተናዊ ብልጽግና ከቀይ ባሕርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። የኢትዮጵያ የጂኦፖለቲካ እሳቤም ከነዚህ ሁለት የውሃ አካላት አንጻር የተቃኘ ነው። ወደ ቀይ ባህር ስንቀርብ ሀያልነት ብቻ ሳይሆን እሳቤያችንም ይሰፋል። ከቀይ ባህር ስንርቅ ደግሞ ወደ መመንመን፣ ወደ መኮስመን አደጋ እንጠጋለን። ላለፉት ሶስት አስርት ዓመታት የጂኦ ፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረም። በዚህ ስለ ባህርና ባህር ነክ እውቀት በዚህም ስለ ባህርና ባህር ነክ እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያ ያለማውራት ዘመን አክትሟል ማለት እንችላለን። አባይም የቁጭትና የሮሮ መገለጫ መሆኑ አክትሟል። አባይ በቤቱ አድሯል፣ እንጉርጉሮም ተቀይሯል። ለውጡ እሳቢያችንን ጭምር ቀይሮታል። ወደ ራሳችን እንድንመለከት ያለንን የጂኦፖለቲካ ሀብት እንድናይ ከቁዘማ ቁጭት መውጫ መንገድ ላይ እንድናማትር አድርጎናል። አባይና ቀይ ባሕር ከቁጭት መውጫ በሮቻችን ናቸው ብዬ አስባለሁ። አባይ ከታላላቅ ሐይቆች እስከ ሰሜን ምስራቃዊ አፍሪካ ያገናኘናል። ቀይ ባሕርም ከተቀረው ዓለም ክፍል ያስተሳስረናል። ክቡራትና ክቡራን ዛሬ የምናካሄደው የሁለቱ ውሃዎችና የኢትዮጵያ ስትራቴጂክ ነፃነት በሚል መሪ ሀሳብ የምናካሄደው የውይይት መድረክ የተዘጋጀበት ቁልፍ ምክንያት ሁለቱ ውሃዎች የኢትዮጵያን ሁለንተናዊ ብልጽግና እና ቀጠናዊ ቁመና በወሳኝነት የሚበይኑ በመሆናቸው ነው። በመሆኑም በሁለቱ ውሃዎች ዙሪያ ውይይት ማድረግ ስትራቴጂ መቀመር እና የኢትዮጵያን የዕለት ተዕለት አጀንዳ የጉዳዩን የኢትዮጵያውያን የዕለት ተዕለት አጀንዳ ማድረግ አስፈላጊ ነው ብዬ አስባለሁ። ልክ ህዳሴ ግድብ ላይ እንደታየው ሁሉም ምሁራን ብዕራቸውን ቀይ ባሕር ላይ ማንሳት አለባቸው። የራሳችንን እውነት ራሳችን ካልገለጽነው ሌሎች ሊገልጹልን አይችሉም። ነጋችን ዛሬ ላይ ባለው እውነት ላይ እና ትርክት ላይ የተመሰረተ ነው። ጥበበኞችም ስለ ቀይ ባሕር መጥበብ አለባቸው። ሚዲያዎችም አብዝተው ስለ ባህሩ፣ ስለ ኢትዮጵያ እውነት መናገር፣ ስሁት የሆነውን ነባሩን ትርክ መቀልበስ አለባቸው። ዲፕሎማቱም በህዳሴ ግድብ ላይ ያሳየነውን የዲፕሎማሲ አርበኝነት በባህር በር ላይም መድገም ይኖርበታል። ያን ጊዜ በታሪክ በተደጋጋሚ እንደሚታወቀው የወረራ በር የሚባለው ቀይ ባህር የብልጽግና በር እንዲሆን የምናረግበት አዲስ ምዕራፍ ይከፈታል ብዬ አስባለሁ። ክቡራትና ክቡራን ለኢትዮጵያ ባህር በር ከጨዋማ ውሃ ባሻገር ዘርፈ ብዙ ትርጉም ያለው ጉዳይ ነው። ለኢትዮጵያ የባህር በር ጉዳይ ከባህሩ ባሻገር ከራስ ታሪክ፣ ጂኦግራፊ፣ ዲሞግራፊ እና ስነ ልቦና ጋር መታረቅ ነው። ኤርትራ ከኢትዮጵያ ተገንጥላ ሀገር ስትሆን ኢትዮጵያ የባህር በር አልባ ብትሆንም በኢትዮጵያ ሕዝብ ስነ ልቦና ውስጥ የባህር በር ማጣት የቁጭት ምንጭ ሆኖ ቆይቷል። የባህር በር ጥያቄ የቅንጦት ሳይሆን የህልውናና የቀጣይነት ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው። የኢትዮጵያ ታሪክ በህግ በተፈጥሯዊና ጂኦ ፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ጂኦ ፖለቲካዊ ሚናም የመወጣት ጉዳይ ነው። ይህ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ልክ ታላቁ ሕዳሴ ግድብ ላይ እንደታየው ሁሉ ብሔራዊ መግባባት ሊፈጠርበት የሚገባ አጀንዳ ነው ብዬ አምናለሁ። በህዳሴ ግድብ የአባይን የውሃ ፖለቲካ ቀይረናል። ኢትዮጵያ የበይ ተመልካች የሆነችበት ዘመንም አክትሟል። የአባይ ውሃ የህግ ተቋማዊና ጂኦፖለቲካዊ ስሪት ለዘለቃው ተቀይሯል። የሕግ ሁኔታውም በናይል ወንዝ የትብብር ማዕቀፍና በመርሆች ስምምነት ተቀይሯል። የናይል ወንዝ ኮሚሽንም በመቋቋም ሂደት ላይ ነው። አባይ ላይ የተገኘው ዘመን ተሻጋሪ ድልም በቀይ ባህርም መደገም ይኖርበታል። በመሆኑም አሁን ከፊታችን የሚጠብቀን ታሪካዊ ተልዕኮ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ነው። በዚህ ጉዳይ ላይ ሁሉም መነጋገር ሀሳብ ማዋጣት ይኖርበታል መንግስት ባለፉት የለውጥ ዓመታት በፖሊሲ አቅጣጫ በተግባር እያሳየ እንዳለው ኢትዮጵያ ካላት የህዝብ ብዛት አንጻር ከታሪካዊ ዳራ ከህግ ኢኮኖሚያዊ ባህላዊ መስተጋብርና ከቀጠናው ጂኦፖለቲካዊ ሁኔታ አንጻር ሀገራችን ከቀይ ባህር ተነጥላ መዝለቅ አትችልም ይህንንም መልካምድራዊ እስር ለመፍታት መንግስት በሰጥቶ መቀበል መርህ ዲፕሎማሲያዊ ጥረቶችን እያደረገ ይገኛል ባለፉት ዓመታት የሁለቱ ውሃዎች አብይ ስትራቴጂ መጽሐፍ በማዘጋጀት የቀይ ባህርና የአፍሪራን ዓመታዊ ኮንፈረንሶችን፣ የተለያዩ የፖሊሲ ውይይቶችን እና ስትራቴጂክ ነክ በሆኑ ጉዳዮች ጽሁፎችን በማዘጋጀት በማሳተም እና በማሰራጨት የውጭ ጉዳይ ኢንስቲትዩት የሚጠበቅበትን ሚና ለመጫወት ሞክሯል። መሰል ውይይቶችን እና ለፖሊሲ ግብዓት የሆኑ ሀሳቦችን በማመንጨት የሀገራችንን የውጭ ጉዳይ ፖሊሲ የሀሳብና የተግባር ልቀት ለማረጋገጥ ጥረታችንን የምንቀጥል ይሆናል።